እግዚአብሔርን ለምንድነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋነ ህዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን መኖሪያ ነው። እግዚአብሔር ለህይወት ነው እግዚአብሔር የሚፈለገው፣ ለሆነ ስኬት አትፈልጉት። በርዝግትግት ሲል እግዚአብሔር አይባልም። ወረደ ይልና አንዱ እኮ ነው የሚከተለው ከያለው ነው። አንዱ ወረደ ይልና አንበሳ ገሎ መጠ ሶስት ሜትር ቁመት ያለውን ግብጻዊ በእጁ ምንም ሳይኖር ገሎት ወረደ ይል መጽሐፍ ሲናገር፣ ኦዛ ደገፈው አይደለም የሚለው፣ በድፍረት ደገፈው የሚል እንኳን እኔን ተማምኖ መንገድ ሊጀምር አይደለም። እኔን ተማምኖ አያስጀምረኝም። እንኳን እሱ አይደለም እኔን አያስጀምረኝም። እኔን ተማምኖ ምንም በህይወታቸው ላይ ያለ ነገር በእግዚአብሔር ላይ ብቻ ባለ ነው። ሊደግፈው ሲ ቀሰፈው ወድቆ ሞት ይላል። በዚህ ጊዜ ዳዊት እንደዚህ አለ፣ እኔማ የእግዚአብሔርን የቃል ኪዳን ታቦት ይዤ ላይ ድማል ምናፈቀ ሲሉት ዙፋኔና ንግስና አይደለም ያለው የእግዚአብሔርን ክብር አይዘንድ ዘንድ ቢሃምብል ዩርሰልፍ ትሑት መሆን፣ ለእግዚአብሔር ቅድሚያ መስጠት፣ ራስን ማዋረድ እግዚአብሔርን መፈለግ የቃል ኪዳኑ ታቦት ከእስራኤል የሄደው አንደኛ ሳሙኤል ምራፍ አራት ላይ ነው፣ ትዚላቸኋል አንደኛ ሳሙኤል ምራፍ አራት ማለት በነ ኤሊ ዘመን ማለት ነው። በነ ኤሊ ዘመነ መንግስት የምታስታውሱ ከሆነ ኤሊ ካህን በነበረበት ጊዜ የእግዚአብሔር የቃል ኪዳን ታቦት በጦርነት መካከል እስራኤላውያን ድል ተነሱ ይላል መጽሐፍ ሲናገር። እስራኤላውያን ለመዋጋት ወጡ አፍኔና ፊንሐስ ነበሩ በጦርነቱ ላይ እና ለመዋጋት ሲወጡ እስራኤል ተሸነፈች እና ህዝበ እስራኤል በሙሉ ተመለሰና ለምንድነው የተሸነፍነው? በጦርነት እንዴት ድል እንደረጋለን? ብለው ተመልሰው ሲጠይቁ፣ ህዝቡ በሙሉ ተሰበሰበና ምን አለ በኪሩቤል ላይ የሚቀመጠውን የእግዚአብሔርን የኪዳኑን ታቦት ይዘን ስላልወጣን ነው አሉና በዚያ ዘመን የእግዚአብሔር የቃል ኪዳን ታቦት የነበረው በሴሎ በአርማቴም ሴሎ ስለነበረ ሄዱና ከሴሎ የእግዚአብሔርን የቃል ኪዳን ታቦት ይዘውት መጡ ይላል። የእግዚአብሔርን ታቦት ይዘው ወጡና አሁን በሉኑ እንዋጋ ብሎ ሲወጡ በጣም ብዙ ሆ ጩኸት በጣም ታላቅ ድምፅ ነበር። ምድር ተናወጠች ይላል። ይዘ በዚህ ጊዜ ፍልስጤማውያን ፈሩ ይልና ሲዋጉ እስራኤል ድል ተነሳ። ይችላል ፍልስጤማውያን አሸነፉ። ብቻ እኮ አይደለም የእግዚአብሔር የቃል ኪዳን ታቦት ወደ ፍልስጤም ሀገር ተወሰደ። ተማረከ የሚለው ቃል አይሆንም። ተማርኮ አይደለም አሸንፎ ነው የመጣው። ተወሰደ። ግን ፍልስጤማውያን ምን አሉ? ተሰብስበው ሀገራቸው የእስራኤልን አምላክ ድል አረግ ነው አሉና ይዘው ሄደው የሆነ ቦታ እናስቀምጠው አይደለም ያሉት፣ በጣዖቶቻችን ቤት ከነሱ መካከል በዳጎን ቤተ ጣዖት ወስደን እናኑረው አሉና ዳጎን ባለበት በዳጎን ቤተ ጣዖት ወስደው የእግዚአብሔርን የቃል ኪዳን ታቦት፣ እግዚአብሔርን አይደለም፣ የእግዚአብሔርን የቃል ኪዳን ታቦት። እግዚአብሔር አያዝም፣ የቃል ኪዳን ታቦት ነው ይሄ። እና የቃል ኪዳን ታቦቱን ወስደው ዳጎን ፊት አስቀመጡት ይላል መጽሐፍ ሲናገር። ከተወሰነ ጊዜ በኋላ ሲሄዱ የእግዚአብሔር የቃል ኪዳን ታቦት ቦታው ላይ ቁጭ ብሏል፣ ዳጎን ቦታው ላይ የለም፣ ወድቆ ነበር ይላል። ማንም የለም። በጣም እኮ ነው የሚገርመኝ ካህን እያለ ስንት ነገር እያለ እምቢ ያለ ጊዜ ብቻውን ብቻውን፣ ያለ እኔ እግዚአብሔር አይሰራም የሚሉ አንዳንድ ትምህርቶች አሉ። ይኸው ብቻውን ሰው ባለበት እምቢ ብሎ ሰው በሌለበት እግዚአብሔር ብቻውን ዳጎን ወድቆ አገኙት ይላል። እጅና እግሩ ተሰብሮ ነበር ይላል። እንደ በአጋጣሚ የሆነ ነገር ጥሎ ተሰብሮ ነው ማለት ነው ብለው መልሶ ቦታው አስቀመጡት ይላል። አስቀምጠው ሄደው ከሆነ ጊዜ በኋላ ሲመጡ እንደገና ወድቆ ልና ጭንቅላቱ ተሰብሮ ነበር ይላል ጌታ ጭንቅላቱ ተሰብሮ ከቦታው ወድቆ ነበር ይላል። መልሰው ገጣጥመው አስቀመጡት። የአዛብ አማልክት እንደዛ ናቸው። ያው ፈጣሪው በእድሜ ይበልጠዋል አይደል? ጣዖቱን የሰራው ሰውየ እኮ ተከታዩ ይበልጠዋል እድሜ። የአዛብ አማልክት እኮ በተከታዮቻቸው እድሜ ይበለጣሉ። ተከታዩ እንደሚፈልገው አድርጎ ነው የሚሰራው። ከዛሬ ጀምሮ ለፕሮስፔሪቲ አንተ ነህ ይለዋል። ለፈርቲሊቲ አንድ ይሰራል። ለአይነት ለአይነት ነው የሚሰራው። የእኛ አምላክ ብቻ ነው አምላክ ሆኖ ያገኘ ነው። ክብር ለኢየሱስ ይሁን። ለዘላለም አምላክ ነው እግዚአብሔር። እና ዳጎንን ገጣጥመው ሲያስቀምጡት ዳጎን ጋር ጨረሰና፣ የእግዚአብሔር እጅ ወደ ከተማው ወጣ ይላል አይደል። በህዝቡ ላይ እባጭ ሆነ ይላል። በቤተ ጣዖቱ ካህናትም ላይ እባጭ ሆነ ይላል ከቤተ መንግስት ጀምሮ በአምስቱ የፍልስጤም ከተሞች ጌት፣ አስቀሎና፣ አሽዶድ ምናምን የሚባሉ ጌዙር የሚባሉ ከተሞች አሉ። በነዛ ከተሞች ላይ የእግዚአብሔር እጅ ከበደ ይላል። በእባጭ መታቸው። በዚህ ጊዜ ስሙኝ እንደዚህ ይላል የፍልስጤም የቤተ ጣዖታቱ ሰዎች መጡና ካህናቱን ጠየቋቸው። የእስራኤል አምላክ እጁ በእኛ ላይ ከብዷልና ወደ አገሩ እንዴት አድርገን እንመልሰው? ዝም ብሎ መመለስም አይቻልም፣ ማምጣት ነው ቀላል። ዝም ብሎ በምን አይነት ፕሮቶኮል ነው የምንመልሰው ሲሏቸው፣ ነገሯቸው። በዛ አይነት አድርገው ገና በወለዱ ገና በወለዱ ከብቶች ጭነው ይላል አይደል ሲልኩት ሁለት አማራጭ ውሰዱ። በጣም ይገርማቸዋል። የሰው ልጅ ይህ ሁሉ እባጭ እላያቸው ላይ ወርዶ አላመኑም። ገና አሁን ስንልከው አሉ ወደ ቤት ሳሚስ የሚሄድ ከሆነ ይህንን ቅጣት የቀጣን እግዚአብሔር ነው ማለት ነው። ግን እነዚህ ገና የወለዱት ላሞች ይዘት ወደ ሌላ ቦታ ከሄዱ ነገሩ በአጋጣሚ የመጣብን ማለት ነው። ከብቶቹ ላይ ጭነው ሲልኩት ወደ ቤት ሳሚስ ሲታጠፉ፣ እግዚአብሔር ነበር የቀጣን አሉ። የቤት ሳሚስ ሰዎች ተቀብለው ይዘው የመጡትን ከብቶች መስዋዕት አድርገውለት የእግዚአብሔርን የቃል ኪዳንታ ቦት በከፍተኛው አለት ላይ ወስደው አስቀመጡት ይላል። ከዚያ ነው ወደ ቂርያትያሪም ወደሚባለው ዛሬ ዳዊት ሄዶ የሚያመጣበት ማለት ነው። በጣም የሚገርማችሁ የተማረከው በኤሊ ዘመን ነው። መሀል ላይ የሳኦል አርባ ዓመት አለ። ሳኦል አልፈለገው ሳኦል አልፈለገው። ቂርያትያሪም የሚባለው ቦታ ብቻ የእግዚአብሔር የቃል ኪዳንታ ቦት ሀያ ዓመት ሙሉ አሚናዳቤት ተቀምጧል። እኔ እግዚአብሔር የቃል ኪዳን ታቦት አሚናዳ ቤት ዳቤት መግባቱ አይደለም የሚገርመኝ፣ አሚናዳ ቤት ገብቶ ምንም አለመሆኑ ነው የሚገርመኝ። ሰውየ ወይ አልተባረከ ወይ አልሞተ። እግዚአብሔር የቃል ኪዳን ታቦት ከመጣኮ ከመጣ የሆነ የሚሰራው ስራ አለ። አሚናዳ ቤት ገባ ይላል፣ ሀያ ዓመት ሙሉ ኖረ። ምክንያቱም አቢዳራ ቤት ሶስት ወር ሲቀመጥ ባረከው። አሚናዳ ቤት ዳቤት ሀያ ዓመት ኖሮ ኖርማል ነው። በዚህ ጊዜ ዳዊት ምዕራፍ አምስት የሳሙኤል ሁለተኛ ሳሙኤል በተለይ ታሪክ ጠብቆ የተጻፈ መጽሐፍ አይደለም። ታሪክ ጠብቆ ማለት ምንድን ነው? ኦርደር ይዞ የተጻፈ መጽሐፍ ሳይሆን ከመሃል ከመሃል ዝም ብሎ የተለያዩ ሀሳቦችንም ይገጣጠማል። ምዕራፍ አምስት ላይ ስታነቡ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ድል ሰጠው ዳዊትም አርፏል። ዳዊት በሁሉ አቅጣጫ ድል አድርጎ ጨርሷል። ድል አድርጎ ጨርሶ ከጠላቶቹ በሙሉ እግዚአብሔር አሳርፎት በውስጥም በውጭም እስራኤል በልጽጋለች። በጣም ባለጠጋ ሆነዋል። ኢየሩሳሌሞች፣ ሕዝበ እስራኤል በሙሉ ሀብታም የሆነበት አንዱ ኪንግደም የዳዊት ኪንግደም ነው። ሁለተኛው ኪንግደም የሁለተኛው ዳግማዊ ኢዮርብዓም የሚባለው በነገሰበት ዘመን እስራኤል በነዚህ በሁለቱ ዘመን እንደ በለጸገችበት በሰለሞን ዘመነ መንግስት እንደ በለጸገችበት አይነት ብልጽግና የፈሰሰበት ወርቅ እንደ ድንጋይ የሚቆጠርበት ዘመን ላይ ዳዊት ይሄ ሁሉ ሀብት እጁ ላይ ያለ ሀብት ብቻ አይደለም፣ ድል እጁ ላይ ያለ የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ አሁን ብዙ ሰው ለድል ነው የሚፈልገው ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል ሁሉ ነገሩ አልቋል እግዚአብሔርን ለምንድን ነው የምትፈልገው ድል አግኝተሃል ድል አለ በልጽጋል ባለጠጋነ ህዝብ በሙሉ ያንተ ነው ምንድን ነው የምትፈልገው ራሱን እግዚአብሔርን ከድል ጋር የተገናኘ አይደለም እግዚአብሔር ከማግኘቴ ከማጣቴ ጋ የተገናኘ አይደለም ቢገለኝም አጠገቤ ቤንጣ ከድል በኋላ ከድል በኋላ ለዛ ከሆነ መጽሐፍ ቅዱስ ሲናገር አሞፅ ላይ ነው። አሞፅ ስድስት ዘጠኝ ላይ ነው ጌልጌላ ትቃጠላለች ይላል። ቤቴል ስትፈርሳለች አለ። እኔም ፈልጉ በህይወት እግዚአብሔር ለጥር መሳ አይደለም የሚፈለገው ነው መኖሪያ ነው። እግዚአብሔር ለህይወት ነው። እግዚአብሔር የሚፈለገው ለሆነ ስኬት አትፈልጉት። በዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል ዳዊት ድል በድል ነው። ከኤፍራጠስ ወንዝ እስከ ሜዲትራኒያን ድረስ የእሱ ግዛት ነው። ባይዘወ ከኤፍራጠስ ከላይ ከኢራቅ እስከ ኖርዝ አፍሪካ ድረስ የእሱ ግዛት ነው። የዳዊት አይነት ንጉሥ የለም። ሰሞኝ አንድ ጥቅስ አለ፣ አንደኛ ዜና ላይ የተጠቀሰ ጥቅስ በእውነት ነው ምላችሁ። ዜናን የጻፈው እዝራ ነው። እና ምን ብሎ ጻፈ? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ድረስ ሀያላን በየዕለቱ ይጨመሩበት ነበር። የእግዚአብሔር ሰራዊት ምን አይነት ነው? የእግዚአብሔርን ሰራዊት እስኪመስል ይላል። የዳዊት ሰራዊት በምን ይመስሉት? መሬት ላይ እንደዚህ አይነት ሰራዊት ያለው በፍጥረት ታሪክ የለም አሉ። እንደ እግዚአብሔር ሰራዊት ነው አሉ። ስማ ዳዊት እኮ ቤቱ ያሰለጠነው አንድ ሀያል ምን እንደሚያደርግ ታውቃለህ? ዮርዳኖስ እስከ ላይ በሞላ ጊዜ በእግሩ ተሻገረ ይላል። ታውቃለህ? ስማ ከዳዊት ወታደሮች መካከል አንዱ ማለት ነው። እየሮጠ ዮርዳኖስን ይሻገራል ሰው በጀልባ አይሻገረውም ወረደ ይልና አንዱ እኮ ነው የሚከተለው ከሃያ አለው ነው መሃል አንዱ ወረደ ይልና አንበሳ ገሎ መጣ ይላል 3 ሜትር ቁመት ያለውን ግብጻዊ በእጁ ምንም ሳይኖር ገሎት ወረደ ይላል እንደነዚህ አይነቶች ናቸው ከከስሮ ያሉት አይደላደልም በእነሱ ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው አለ የት ነው ያለው እግዚአብሔር ብሎ ጠየቀ የቃል ኪዳኑ ታቦት የት ነው ያለው ብሉስቴክ በቂሪያት ያሪም አሚናዳ ቤት ነው ሲሉት ሄደን እናምጣዋ አለና እግዚአብሔርን ለማምጣት ሰላሳ ሺህ ሰው መለመለ ይላ ሰላሳ ሺህ ሰው አስተካከለ ምክንያቱም እግዚአብሔር በጣም ጠንካራ አምላክ ነው ጻድቅ ነው የሚፈልገውን ካላረክለት መንገድ ላይ ብዙ ነገር ሊሆን ይችላል እንደሆነ ማለት ስለዚህ በጣም በቃ ጥሩ የሆነ ሰረገላ እናዘጋጅለት ገና ባልወለዱ እንትኖች እናሸክም አለና ሰላሳ ሺህ ህዝብ ተሰብስቦ አሚናዳ ቤት ሄደ አሚናዳብ ራሱ በቃ ጎበኘኝ ነው የሚለው፣ መቼስ ንጉሥ ቤቱ መጣ እንኳኳኮ ቤቱ ታቦት አስቀምጦ ንጉሥ ሲመጣ ይገርመዋል። እግዚአብሔር እናንተ ጋር ያለውን በምን ትገርማላችሁ? የእግዚአብሔር የቃል ኪዳን ታቦት መውደቁ ነው ብሎ መጽሐፍ ሲናገር፣ ኦዛ ደገፈው አይደለም የሚለው፣ በድፍረት ደገፈው የሚል ቃል ለምዶት እኮ ነው። እኛ ቤት ቦታ ሲጠበብ ድገር ግን ፈቀቅ እናደረገው የለ እንዲህ ብሎ እጁን ሲልክ እግዚአብሔርም ቀሰፈው፣ ወድቆ ሲሞት። እግዚአብሔር አይደግፍማ። እግዚአብሔርን እኮ አልደግፈው፣ በፍጹም እኔን ተማምኖ እግዚአብሔር መንገድ አይጀምርም። እንኳን እኔን ተማምኖ መንገድ ሊጀምር አይደለም፣ እኔን ተማምኖ አያስጀምረኝም። እንኳን እሱ አይደለም፣ እኔን አያስጀምረኝም። እኔን ተማምኖ ምንም በህይወታቸው ላይ ያለ ነገር በእግዚአብሔር ላይ ብቻ ባለ ነው። በፍጹም እናንተ የላችሁበትም። ሊደግፈው ሲል ቀሰፈው፣ ወድቆ ሞት ይላል። በዚህ ጊዜ ዳዊት እንደዚህ አለ፣ እኔማ የእግዚአብሔርን የቃል ኪዳን ታቦት አረስን ስንት ትጉዳለኝ አለ እኔ መይዞ ከሄድኩኝ ማለቄ ነው አለ። እሞት አለሁ አለ እና ሲባል በዛው አካባቢ መንገድ ቀይሩና አቢዳራ ቤት ማን የተሻለ አለ ጥሩ ማን አለ ሲባል አቢዳራ አለ አሉት። እሱ ቤት ይግባ አለ። ሰበር ማለት እንደ አቢዳራ ኮ እያሸበሸበ ኮ ይዞ እየሄደ ነው። አንተ ቤት ይግባ አሉት። የእግዚአብሔር ቃል ኪዳን ታቦት እንዴት እንደሚመጣ ፕሮቶኮሉን ገና ስላላወቁት ነው። ዘውልቅ ምዕራፍ ሰባት ላይ ታገኙታላችሁ። በምን አይነት መንገድ እግዚአብሔር ወደ ቤቱ እንደሚመጣ እግዚአብሔር ኦልሬዲ በሙሴ በኩል ህግ ሰጥቷል። ማን እንደሚሸከመው ቀአታውያን ካልሆኑ በቀር የእግዚአብሔር የቃል ኪዳን ታቦት ማንም ብድግ አድርጎ ሊይዘው አይችልም። ቃታውያን ከተመረጡ አራራውያን፣ ቃታውያን የሚባሉ አሉ። ቃታውያን የእግዚአብሔርን የቃል ኪዳን ታቦት በሞሎጊያ ውስጥ አድርገው እነሱ ብቻ ናቸው የሚሸከሙት። አላወቁም። ብድግ አድርገው አፈፍ አድርገው ይዞት ሲሄዱ እግዚአብሔር መሃል ላይ ይሄንን ሲያደርግ ዳዊት ይዤ አልሄድም አለ። መንገድ ይቀይር ተባለና፣ እግዚአብሔር አቢዳራ ቤት ገባ። አንዳንድ የመጽሐፍ ቅዱስ ክፍሎች ኖርማል አይደሉ። የአስፈሪ አምላክ አቢዳራ ቤት ገባ ይልና አቢዳራ ቤት ሲገባ ሶስት ወር ተቀመጠ ይል። ያቺ ሶስት ወር ዳዊት የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጌ ነው ወደ ኢየሩሳሌም የማመጣው ብሎ እያጠና የቆየባት ሶስት ወር ነች። ሕግ ሲያጠና ነው የከረመው። ምንድነው? ምክንያቱም አቢዳራ ቤት ይኑር አይልም ዳዊት። እኔ ከተማ መምጣት አለበት ነው። እስኪ ግን እንዴት ነው የምናመጣው? ሌላ ስብራት እንዳይገጥመን ብሎ አቢዳራ ቤት ሲያኖረው አቢዳራ እግዚአብሔር እንደሚፈልገው አድርጎ የያዘው የእግዚአብሔር ነው። በተለየ አይነት መንገድ ባርኮታል ሲሉ ዳዊት ወደ አቢዳራ ቤት ሲሄድ፣ ቀዓታውያን ምናምን ይዞ ሄደ፣ ካህናት ይዞ ሄደ እንደ እግዚአብሔር ሕግ መሰረት የቃል ኪዳኑን ታቦት ኢየሩሳሌም አቅራቢያ ላይ ያለው የአቢዳራ ቤት። ስለዚህ ከዛች ከዛች ከኢየሩሳሌም ከአቅራቢያው ወደ ኢየሩሳሌም ይዞት መጥቶ፣ ቤተ መንግስቱ አለ። በቤተመንግስቱ በስተሰሜን ትይዩ ነው ባይዘዌ ቤተ መቅደስ መገናኛ ድንኳን ይሰራለት። ቤተ መቅደሱ አለ። በቤተ መቅደሱ በስተሰሜን ትይዩ ላይ ምን ማለት ነው? ንጉሱ ከቤተ መንግስቱ ሲወጣ በቀላሉ የሚያየው ቦታ ላይ ነው። ቶሎ ቶሎ ዳዊት የሚመላለስበት መንገድ ላይ ነው የመገናኛ ድንኳን ያደርገው። ለምንድነው ባለፈ ቁጥር ማየት ይፈልጋል። ወደ ውስጥ እያጮለቀ ያለ ቀጥታ የእግዚአብሔርን የቃል ኪዳን ታቦት ማግኘት አይችልም፣ ካህን ስላልሆነ። ግን የምታስታውሱ ከሆነ መዝሙር ስልሳ አንድ ነው። እዛ ምድረ በዳው ለሄዶ ነፍሴ እንጨትናው በሌለበት ምድረበዳ የለበት ምድረ በዳ ነፍሴ አንተን አንተን አለች አለ። ነፍሴ አንተን አንተን አለች አለ። ና ምናፈቀ ሲሉት ዙፋኔና ንግስና አይደለም ያለው የእግዚአብሔርን ክብር አይዘንድ። ሰማያት ቢያልፉ ዙፋኑ ይቀጥላላ ነው። ዳዊት አርባ ዓመት ነው የነገሰው የሚቀጥለውም ልጁ ምናልባት አርባ ዓመት ይመስለኛል። በሰማያት ዕድሜ ልክ ዙፋን ያለው እኮ ኢየሱስ ነው። ከአንተ ይመጣል አለው ለገብር ገብርኤል ለማርያም መጥቶ የነገራት እኮ የምስራች፣ ከአንቺ የሚወለደ አለ ቅዱስ የእግዚአብሔር ልጅ ነው አላት። ምን ቅዱስ የእግዚአብሔር ልጅ፣ ምን ላይ ይቀመጣል ታዲያ? የእግዚአብሔር ልጅ ወርዶ መሪ በአባቱ በዳዊት ዙፋን ላይ። ቅዱስ የእግዚአብሔር ልጅ የተቀመጠው በዳዊት ዙፋን ላይ እሱን ተዉት። ተመልሶ አሁን ይመጣል ኢየሱስ ተመልሶ ሲመጣ በዳግም ምጽአቱ የዳዊት መክፈቻ በእጁ ላይ ያለው ነው። ሰከንድ ካሚንግ እንኳን ዳግም ሲመለስ ራሱ ከከፈተ የሚዘጋ የሌለው ከዘጋ የሚከፍት የሌለው የተባለው ሁሉን የሚችል የመጨረሻውን ስልጣን የተጎናጸፈው ኢየሱስ ራሱ ሲመጣውን የመጨረሻውን ስልጣን ኤክሰርሳይዝ የሚያደርገው በዳዊትን ቢሃም ቢሃምብል ዩርሰልፍ ትሁት መሆን ለእግዚአብሔር ቅድሚያ መስጠት፣ ራስን ማዋረድ